አልካሚሱ ወልእሽሩን ሀያ አምስተኛው ሙንከር ማህበረሰቡ ዘንድ ተንሰራፍቶ ከሚገኙት ወንጀሎች ውስጥ አክሉ መብላት ነው። አሉ አልኳቲ ጫትን ማለት ነው መብላት። ተግባባን አይደለ። ማህበረሰቡ ዘንድ በደንብ በተንሰራፍቶ ከሚገኙ አንዱ ከባዱ ወንጀል አክሉ መብላት ነው። አልኳት ጫትን ማለት ነው መብላት። ጫትን ማለት ነው መብላት። በገለጹት ጫት መቃም አይባልም፣ ጫት መብላት ይሄ ራሱ አንዱ ዘመ ነው። ቀጠል መብላት ነው ቀጠለ በሎች ነው እንጂ የሚባሉት ጫት ቀሚ አይባልም ማለት ነው። ተባባን አይደለ ስለዚህ አክሉ ልቃት አሉ ጫትን ማለት ነው የሚበሉ ወይም ጫት መብላት። ይሄ ማህበረሰቡ ዘንድ ማለት ነው የተንሰራፍ አይሆን ከባድ ወንጀል ቀጠል የሚበላው ፍየል ነው እንጂ ሰው አይደለም ማለት ነው። ወሹርቡ መጠጣት ነው ደግሞ አዱኻን ጭስን መጠጣት ቢመእና ሲጋራ መጠጣት ማለት ነው። ሲጋራ መጠጣት ያኔ ምናም ዱኻን ማለት ሲጋራ ጭስ ያለው ነገር በጠላለ ሐሺሽ ይሄ ባኑ ሽሻ የሚባለው ማለት ነው። የሚያሰክር የሆነ ጭሶችን ማለት ነው መጠቀም ሹርብ ተብሎ ይጠራልና ሹርቡ ድኻን ጭሶችን መጠጣት ወይም ደግሞ ሲጋራ ማጨስ እና እንደዚህ ሽሻ ማጨስ፣ ጫት መቃም፣ እነዚህ ማኅበረሰቡ ዘንድ ከተንሰራፉ ከሆኑ ከባበሩ ወንጀሎች ውስጥ ይመደባሉ። ነው ይህ እኮ አሉ ቢመዕና ማለት ነው። በዚህ ጫት መቃም ክልክል ነው የሚባለው ሲጋራ ማጨስ ክልክል ነው። ሽሻ ማጨስ ክልክል ነው የሚባለው። ፊሂ በዚህ ውስጥ ጫት በመቃም ላይና ጭሶችን በመጠቀም ወይም ደግሞ ሲጋራ በማጨስ ውስጥ አድራሩን አዚመቱን አድራሩን ጉዳቻ ስላለበት ነው ጉዳቻዎች ስላሉበት ነው። አመ ታላላቅ የሆኑ ጉዳቻዎች አሉበት። ትልቅ የሆኑ ጉዳቻ በጣም ከባድ ከባድ የሆኑ ጉዳቻዎች ስላሉበት ነው አሉ ተባባና አረላ ከባድ የሆነ ጉዳቻ ስላለበት ነው። በዚህ በጫት በመቃም እና ጭስን ማነው ሲጋራን በማጨስ ውስጥ አሉ ወፊሂ በሳ በዛም ውስጥ ማሆነም ጫት በመቃም ላይ አምራዱን ቃቲለ አምራዱን በሽታዎች አሉበት። ቃቲለቱን ገዳይ የሆኑ ማለት ነው። ሰውየውን የሚገሉት የሆነ የሚያጠፉት የሆኑ በሽታዎች አሉበት። ተና ላ ስለዚህ ለዛ ነው የተከለከለው ነው።

ወላትልኩ አትጣሉ ቢአይዲኩም በእጃችሁ በራሳችሁ ምክንያት ኢለት ተህሉ ከቴ ወደ ጥፋት ማለት ነው። ራሳችሁን ወደ ጥፋትና እናንተን ወደሚያጠፋ ነገር፣ ወደሚገላችሁ ነገር፣ ጉዳቻ ወደሚያደርስባችሁ ነገር አትጣሉ፣ በጃችሁ በራሳችሁ አትውደቁ፣ የሚያጠፋችሁ ከሆኑ ነገር ላይ ብሎ አላሁ ጀለወላ ስለተናገረ ስለዚህ በዚህ አንቅ መሰረት ጫት መቃም ነፍስን በራሱ ገንዘብ ያኔ ራሱን መግደል ነው። ወከዛከ በሽተኛ መሆን ነው። ስለዚህ ወላቱ እርቁ አትጣሉ ቢአይዲኩም በእጃችሁ ራሳችሁን አትጣሉ። ኤለተ ዙካ ወደ ጥፋት አትጣሉ፣ ወደ ጥፋት አታጋልጡ ነው። ስለዚህ ጫት ሐራም ለ መሆኑ ያኔ ማነው? ይሄ ነው መረጃው። ነፍሳችሁን በእጃችሁ ወደ ጥፋት ወደ ጎዳችሁ አትጣሉ እየተባለ ስለሆነ አላህ እያለ ስለሆነ ስለዚህ ጫት የቃመ ሰው ምንጊዜም ራሱን ይጎዳል፣ አደጋ ላይ ይጥላል፣ ይሰክራል፣ ኢላአኸር ይሄ ይወርቃል፣ ያኔ አደጋ ሊደርስበት ይችላል። ስለዚህ ክልክል ነው ነው እና በዚህ ሀቅ መሰረት ክልክል ነው። ነቢዩ ም መልክተኛም ለ ላ ላ ያሉደሞ ሀዲስ ላይ ላ ረረ ወላ ድራረ ይላሉ። ላ ረረ ማለት ሰዎችን መጉዳት የለም ሰዎችን መጉዳት አይቻልም። ወላ ድራረ ራስን ወላ ድራረ ማለት መጎዳዳትም ደግሞ የለም መጎዳዳትም የለም ላ ማለት። እኛ ሌላ ሰዎችን መበደል በደል የሚባል ነገር የለም፣ ነው ሰዎችን መበደል አይቻልም። ወላ ዲራረ የሚለው ደግሞ ምንድን ነው? መጎዳዳት የለም። ሌላ አካል እኛንም መጉዳት የለበትም፣ እኛም ደግሞ ሌላ አካል መጉዳት የለብንም። ስለዚህ ላ ዲራረ ጉዳቻ እኮ የለም፣ ሰዎችን መጉዳት አይቻልም። ወላ ዲራረ እኛም ራሳችንን መጉዳት ሌላ ሰው እኔ እንዲጎዳን መሆን የለብንም፣ ራሳችንን መጉዳትም የለብንም፣ ሌላንም አካል መጉዳት የለብንም ብሎ መልእክተኛው ለ ሶ ላም ተናግረዋል ነው። ስለዚህ በዚህ ሀዲስ ላይ ጫት መቃም ሌላውን ሰው ማህበረሰቡን መጉዳት ነው። ከዛሊከ እኛ ራሳችንን ቅድሚያ እንጎዳለን። ስለዚህ ላበረረ ወላ ቢረረ ትልቅ የሆነ ሀዲስ ብዙ መልእክቶችን የያዘ ሌላን ሰው መጉዳት አይቻልም። ላበረረ ሌላን አካል መጉዳት አይቻልም። ወላ ቢረረ ራሳችንን መጉዳትም አይቻልም። ስለዚህ ጫት መቃም ራስን መጉዳት ነው። በበሽታ በተለያዩ በሽታዎች እንድንጠመድ ያደርገናልና ክልክል ነው። ወፊ ሶሒሐይኒ አልኢማም ውል ቡኻሪና ኢማም ሙስሊም በዘገቡ በሆኑ ዘገባ ደግሞ ጫት ሓራም ለመሆኑ ወከዚልከ መጠጥ መጠጣት ሓራም ለመሆኑ ይሄ እንትን ሻሻ ማጨስ ሲጋራ ማጨስ ሓራም ለመሆኑ መረጃው ኢማም ውል ቡኻሪና

ገንዘብን አልዋልታ ከሆነ ቦታ ላይ ከማባከን ከልክለዋል። ስለዚህ ገንዘብ ከማባከን ደግሞ ይመደባል። ለሲጋራ ብሎ ማውጣት ለጫት ብሎ ገንዘብ ማውጣት ስንት ብር ይጠፋል ማለት ነው። ሱብሃነላህ፣ በጣም ብዙ ብሮች ማነው ይጠፋሉ። ኢዘን እንደዚህ አይነት ነገር አለ። ይሄ በጣም ከባድ ነው። ገንዘብን ከማባከን ይመደባል ነው ያኒ፣ ማነው አንድ ጫት ለመግዛት መጠጥ ለመግዛት ሲጋራ ለመግዛት ማውጣት ማነው ገንዘብን ማባከን ነውና ስለዚህ እዛም ውስጥ ይገባል። ከልክል ነው ነው

አላህ ባልፈቀደው ሐራም በሆነ ገንዘብ የሚጣቀሙ ሰዎች ፈለሁም ለእነሱ እኮ አናሩ እሳት አለላቸው የውም ልቂያማ የቃሚያ ቀን እሳት አለላቸው፣ ብለው መልክተኛው ዓለይሂ ሰላም ተናግረዋል ብላ አስተላለፈች። ማ ነው ስለዚህ መልክተኛው ዓለይሂ ሰላም እያሉ ነው ሰዎች፣ እነ ሪጃለን ሰዎች የተኸወዱ የሚጣቀሙ የሆኑ ፊማሊላህ፣ በአላህ ገንዘብ ገንዘብ ሁሉ የአላህ ስለሆነ ሁሉ ነገር እኛም የአላህ ስለሆነ ፊማሊላህ ማለት በአላህ ገንዘብ ማለት አላህ በሰጣችሁ በሆነው ገንዘብ የሚጣቀሙ የሆኑ ቢገይር ሐቂን ያለ ሐቁ ተገቢ ባልሆነ ቦታ ላይ የሚያወጡት ሰዎች ፈለውም ለእነሱ አናሩ እሳታላቸው መልያማ የቃሚያቀን እሳታላችው ሲሉ እዚህ ላይ የምንረዳለን፣ ጫት መቃም፣ ለጫት ብሎ ገንዘብ ማውጣት፣ ለሲጋራ ለምናምን ብሎች ገንዘብ ማውጣት፣ ገንዘብን ያለ ሐቁ አላ እንዲወጣበት ከፈለገው ውጭ በሌላ ነገር ማውጣት ስለሆነ ክልክል ነው ነው።

ላተዙሉ አትወገድም ቀደማ ዓብዲን የአንድ ባርያ ሁለት ተረከዞችኮ አይወገዱም። ንቅንቃይሉም የመልያመቴ የቃሚያ ቀን ሁለት ተረከዞችኮ ንቅንቃይሉም ሐታ ድረስ ይውስ አለ እስከሚጠየቅ ድረስ እግሩም ማንቀሳቀስ አይችልም። ዓን አርባዕን ስለ አራት ነገራቶች ስለ አራት ነገር እስከሚጠይቅ ድረስ እግሩም ማንቀሳቀስ አይችልም አሉ መልእክተኛው ለ ላ ላም ተግባበናለ ላተዙሉ አትወገድም ቀደማ ዓብዲን የአንድ ሰው የአንድ ባሪያ ተረከቶች እኮ አይወገዱም አይንቀሳቀሱም። የልያማ የቀሚያ ቀን ሐታ ይውስጥ አለ እስከሚጠየቅ ድረስ አራት ነገራቶች እስከሚጠየቅ ድረስ በለው። ካራቶቹ ነገራቶች ውስጥ ወከረ አወሳ ሚንሃ ከነዛ ካራቶቹ ከሚጠየቃቸው ጥያቄዎች ካራቶቹ አማሊሄ ስለገንዘቡ ይጠየቃል። ስለገንዘቡ ገንስለገንዘቡ የሚጠየቀው እንደት ነው? ሚን አይነ ክተሰበሁ ከየት ነው የከሰብከው? ከየት ነው ያገኘሁ ይባላል። ይህን ገንዘብ በምን አይነት መንገድ ነው የከሰብከው? አላህ በፈቀደ ነው አጭበርበረህ ነው በሪባ ነው በወልደር ነው ኢላ አኺሪ ባራጣ ነው በምንድን ነው የከሰብከው ተብሎ ይጠየቃል። ከዛ አንዱ ጥያቄ ነው ሁለተኛው ወፊመ በምንድን ነው ደግሞ አንፈቀው ያወጣው ለምን ብለህ ነው ያወጣው መስጂድ ለመስራት ለኸይር ነገር ለመልካም ነገር ነው ያወጣው ወይስ ለመጥፎ ነገር ነው መሰለን ለጫት ለመጠጥ ለማጨስ ለምናምን ብለህ ነው ያወጣው ተብሎ ይጠየቃል ማለት ስለዚህ ምርመራ አለ ማለት ነው ስለዚህ ገንዘቡን አሁን ዱንያ ላይ ያኒ ማለት ነው በሐራም የሚከስብ ከሆነ በሐራም የሚያካብት ከሆነ ይህም ከባድ ነው። ወከዳሊከ የሚያወጣው ደግሞ ገንዘቡን ያካበተውን ገንዘብ በሐራም ከሆነ የሚያወጣው መሰለን ለጫት ለሲጋራ ለመጠጥ ለምናምን ብሎ ከሆነ የሚያወጣው ይሄ ምን ይሆናል? በጣም ከባድ የሆነ ወንጀል ነው። ይጠየቃል፣ ይቀጣበታል ማለት ነው። ስለዚህ ለጫብሮ ገንዘብ ማውጣት በጣም ከባድ የሆነ ወንጀል መሆኑን በሐዲሱ ተረዳ ማለት ነው። ወቅድ ሐሳው ለበርግጥም እኮ ተገኝቷል። ሊከሲሪን ለብዙ ለብዙ ማለት ነው ሰዎች ሚንናሲ ከሰው ልጆች ለአብዛሀኛዎቹ ተገኝቶባቸዋል። አምራቱን በሽታ ማለት ነው ተገኝቶባቸዋል። ብዙ ሰዎች ዘንድ ሸዲደቱን በጣም ብርቱ የሆኑ በሽታዎች አደገኛ የሆኑ በሽታዎች ተገኝቶባቸዋል። አደት ያደረሰች ሆነ አደት ማለት ያደረሰች የሆነ ያቺ በሽተዋ ቢህም በነሱ በሰዎቹ ኤለል ወፋት ወደ ሞት ማለት ነው። ወደ ሞት ያዳረሳችው የሆነ በል የገደለቻቸው የሆኑ ብዙ በሽታዎች ተገኝተውባቸዋል በብዙ ሰዎች ላይ በምን ምክንያት ቢሰበቢ በምክንያት ማለት ነው። በላኢ አዱኻን ቢሰበቢ በምክንያት በላኢ ማለት በአደጋ ምክንያት፣ አዱኻን በጭስ አደጋ ማለት ነው። በሲጋራው አደጋ በጭሱ አደጋ ምክንያት ብዙ በሽታዎች ተገኝቶባቸው እስከ ሞትም አደርሳቸዋለች፣ የገደለቻቸውም አሉ ይሉ ነው። ጭስ በጣም የሚያጭስ ሰው የሳንባው ላይ ታችግሩ ነው። የሳንባ በሽታ ምናምን ተብሎ ያው የሆነ በሽታ ሲያገኝ በዛው ይሞታል። አይችልም፣ ጭራሽ በሽታም ማቋቋም አይችልም። ወልቃቲ እንደዚህ ደግሞ በጫት አደጋ ማለት ነው በጫት አደጋ ሰው ጫት የሚቀብ ሰው መጨረሻ ላይ ያው አሟሟቱ እንኳን አያምርም። ውስጡ ተቃጥሮ ማነው ውስጡ እንትን ብሎ ጨጓሮ ሳያገለግ ፈንድቶ ምናምን ይሞታል። በቃ አለቀ። ስለዚህ ብዙ ነገር እንኳን ለራ ሐኪም ቤት ላይ እንደዚህ ብሎ ሞተ ምናምን የተባለ ማነው ጫት በጫት ሱስ የተጠመደ ሰው፣ በሲጋራ በመጠጥ ሱስ ተጠምዶ የሆነ በሽታ ኑሮት በሽታ ሞት ሌላ በሽታ ሊሆን ይችላል ሐኪም ቤት ከሄደ በዛው የሚዳከመው ጭራሽ ያለቀሙ ማለት ነው፣ ነዑዱ ቢላህ። ስለዚህ ከባድ የሆነ ነገር ነው። አብዛኛው ሰው በዚህ ምክንያት ወደ ሞትም ደርሷል። የሚሞቱ ሰዎችም አሉ ብለው ተናገሩ። ወለውለ ሐውለ ምንም እንግዲህ አዝነው ነው የእዝነት ነገር ነው ይሄ ወላ ሐውለ ምንም፣ ብልሃትም የለንም ከወንጀል መቆጠቢያ፣ ወላ ቁወተ ቅዋም የለንም አላህን ለመገዛት ኢላ ቢላህ ያኔ ማለት ነው በአላህ ቢሆን እንጂ አላህ አገዞን ካልሆነ ብስት ነገር ያኔ ማነው አንችልም ብለው ተናገሩ። ያው ይሄ ጉዳዩ ያሳዝናል ነው ሰዎች እንግዲህ በገንዘባቸው በራሳቸው ወደ ሞት እስከሚሞቱ የሚገላቸውን ነገር መጠቀማቸው ይሄ በጣም የሚያሳዝን ነገር ነው እና ላ ሐውለ ወላ ቁወተ ኢላ ቢላህ። ያኔ ማነው ምንም ብርሃትም የለም ቅዋም የለም በአላህ ቢሆን እንጂ ብለን እንላለን ብለው ይሄ እንግዲህ የማዘን የሆነ ንግግር ነው። እንደዚህ ብለው ተናገሩ። ስለዚህ በዚህ ሐዲስ እና በእነዚህ መረጃዎች መሰረት ጫት መቃም እና ማኘክ፣ ሲጋራ ማጨስ፣ ሽሻ ማጨስ፣ መጠጥ መጠጣት፣ አስካሪ መጠጦች መጠቀም ይሄ ማህበር